አምስት ሰው ሄዶ ምንድን ነው እሱ፣ አሁን ካውንስል የሚባል መንግስት ያቋቋመው በዋ ድርጅት አለ። ካውንስል ሄድና፣ አምስት ሰው የለም እኮ ራእይ የለም ጸጋ የለም ጥሪ የለም። ፌክ የሆነ ቃለ ጉባኤ ይጻፍና የሆነ መተዳደሪያ ደንብ ከሆነ ኮፒ ይደረግና በቃ ቤርስ ያለን ከብት ነው ሚኒስትር እናቋቁም ነው ብለው ይመዘገቡና ያን ሰርተፊኬት ይዘው በማግስቱ የት መሰላችሁ? ማዘጋጃ ቤት መሬት ስቶን ያለው የመሬት ሽሚያ ድርጅቱ የለም የለም እኮ ምንም የለም እኮ፣ የሰርቲፊኬት የእንትን የብሪፍ ኬስ ድርጅት ነው ያለው። ብሪፍ ኬስ ምንም የለም ጥሩ መንግስት ነው ለሃይማኖቶች በተለይ ለፕሮቴስታንት እምነት ትንሽ ያደላ፣ ምክንያቱም መጨቆኑን መገፋቱን ስለሚያወቅ ትንሽ ፌቨር አደለውም። ግን አትሊስት እኩል ይሆን ሁሉም የሚል አይነት ስላለ ይሄን ግርግር በመጠቀም መሬት ሽሚያ ከዛስ ከትንሽ ጊዜ በኋላ አንድ የተወሰነ ቆርቆሮ አጥር ለደላ ላይ ይናገራል። በሚስጥር መሬት ሽያጭ መሬት ሽሚያ ትንሽ ገፋ ያለው ደግሞ ህንሳ ይሰራል። በቀና እንዴ የሚበላው በሌለው ህዝብ መካከል ተቀመጡ። የሚሰራው አዳራሽ ውበቱን ስፋቱን ብታዩ። ወጣቶች አላችሁ፣ ከኔ እድሜ በታቸ የሆናችሁ እንሽ አርባ አምስት አመት ትኖሩ ይሆናል። ከዚህ በኋላ ትዚህ በላችሁ ወንድማችን ምን ተናግሮ ነበር፣ በሉ። አሁን ያለው አካሄድ ከቀጠለ እነዚህ የሚሰሩ ህንፃዎች አዳራሾች የሽያጭ ማስታወቂያ የተለጠፈባቸው ሕንፃ ላይ፣ ስብሰባ ላይ፣ ፕሮግራም ላይ፣ ወንበር ላይ፣ መድረክ ላይ፣ ሳውንድ ሲስተም ላይ፣ ቴክኖሎጂ ላይ ያለ ውድድር እና ፉክክር፣ ወገኖች፣ የሆነ ሰው የሆነ ቦታ ቆሞ ፊሽካ ይነፋ ይመስላል። ማን ከማን ይቀድማል? ጽድቅ የሚባል ነገር፣ ሀቅ የሚባል፣ እውነት የሚባል፣ ዲስፕሊን የሚባል፣ ደቀ መዝሙርነት የሚባል፣ የተገነባ ባህሪ፣ የሚማረክ ህይወት መኖር የሚባል ነገር እንኳን ሊኖር አይሰበክም፣ አይነገርም። እንዲህ እንዲህ አይነት ጠንካራ ነገር ከተነገረ የተከፋይ ቁጥር ይቀንሳል ቀስ በቀስ። የሚፈለገው አሁን ጩኸት ነው፣ ጫጫታ ነው፣ ጭብጨባ ነው፣ እልልታ ነው፣ ፉጨት ነው፣ ዝላይ ነው። እንደገና ያለው ማየው ግን ጥሩ ነገር አይደለም። ወገኖች ለዚህ ነው ትምህርት ከሆነ የተሻሉ ሰዎች መጥተዋል፣ አይታችኋል፣ ስብከትም ሰምታችኋል። በጣም ትንቢትም ጎርፎላችኋል። እኔ ያለኝ መልዕክት ነው ያልኳችሁ። ለዚህ ነው እንመለስ።